አብይ ክንፉ እባላለሁ። በኢትዮጵያ ደምና ሕብረ ሕዋስ ባንክ አገልግሎት የጤና ተቋማት የደም አገልግሎት ማሻሻያ ዴስክ ኃላፊ ነኝ። እንግዲህ የዛሬው ስልጠና እውነት ለመናገር፣ ከሰልጣኞቹ ብዙ ነገር እንጠብቃለን። ምክንያቱም የደም አገልግሎት እንደሚታወቀው ደም ከተሰበሰበ በኋላ ጥራቱን የጠበቀ እንዲሆን ስክሪን ይደረጋል። ከዛ በኋላ ግን ከሄደ በኋላ ጤና ተቋማት ላይ እንዴት ነው አገልግሎቱ፣ ምን ይመስላል የሚለውን ስልጠና ነው የምንሰጠው ማለት ነው። ይሄም አግባብነት ያለው የደም አጠቃቀም ይባላል። እንግዲህ ከዚህ ቀደም በአዲስ አበባ ብቻ ይሰጥ የነበረውን ይህንን የደም አጠቃቀም ስርዓት ዛሬ በክልሎች የቲኦቲ ወይም ደግሞ የሰልጣኞች አሰልጣኞችን ነው እያሰለጠንን ያለ ነው። ሁለት ነገር ይጠበቃል። የመጀመሪያው ነገር ይህን ስልጠና በተቻለ መጠን እነዚህ አሰልጣኞች ከሰለጠኑ በኋላ ወደ ክልላቸው ሄደው በጤና ድርጅታቸው ያለውን የደም አጠቃቀም ለማሻሻል አብረው ይሰራሉ ማለት ነው። በተቻለ መጠን ነርሶችን፣ ላብራቶሪ ባለሙያዎችን እንዲሁም አንስቴስቶችን እያሰለጠኑ አግባብነት ያለው የደም አጠቃቀም ፍሬያማ እንዲሆን ወደ ታች ያወርዱታል ማለት ነው። የኢትዮጵያ ደምና ህብረ ዋስ ባንክ አገልግሎት የጤና ሚኒስቴር ያስቀመጠውን የእናቶች ሞት በ2030 ሰባ እናቶች በ2030 ከመቶ ሺህ ብቻ የሚሞቱባት ሀገር ለማየት ራዕይ ሰንቋል ማለት ነው። ይህንም እንግዲህ ትልቁ የእናቶች ሞት የሚከሰተው በመድማት ስለሆነ የኢትዮጵያ ደምና ህብረ ዋስ ባንክ አገልግሎት ይህንን ከጤና ሚኒስቴር ጎን በመሆን ይህን የእናቶችን ሞት ወደ ሰባ ለማደስ እየሰራ ነው ማለት ነው። ይህንን ዝም ብሎ የሚመጣ ነገር ሳይሆን ሁላችንም ደም የለገሱ ወገኖቻችን፣ እንዲሁም የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ደግሞ ድልድይ ሆኖ ከደም ለጋሾቹና ከደም ተቀባዮቹ መካከል ሆኖ የሚሰራ ነው ማለት ነው። ስለዚህ በተቻለ መጠን ደም ለጋሾቻችን እየበረታችሁ ደም ለግሱልን። ጤና ተቋማትም ደግሞ በአግባቡ በተለይ ለእናቶች ደም ለሚያስፈልጋቸው እናቶች በደም እጦት ምክንያት እንዳይሞቱ ሌት ተቀን የምትሰሩ ሐኪሞቻችን ደም በአግባቡ ተጠቅማችሁ ይህንን በጋራ ተጋግዘን የእናቶችን ሞት አሁን ካለበት ከፍተኛ ቁጥር ከፍተኛ ኢኔሴንስ 195 አካባቢ ነው ሪፖርቱ የሚያሳየው 23 ስለዚህ በተቻለን መጠን ወደ 30 እናቶች ከመቶ ሺህ ለማድረስ ርብርብ እንድታደርጉ ይህን ስልጠና የምንሰጠው አንዱ ይህንን ውጤታማ ከምናደርግበት አገልግሎታችን አንዱ ነው ማለት ነው። ስለዚህ ሰልጣኞች አደራ የምንላችሁ ይህንን ስልጠና ወደታች እንድታወርዱት እንደ ሀገር፣ ወደ 741 የሚሆኑ ጤና ተቋማቶች አሉን አሁን ደም የሚጠቀሙ ደም ከጤና ከብለድ ባንክ ወደ ጤና ተቋም የሚወስዱ ማለት ነው። ስለዚህ እነዚህን 741 አካባቢ ጤና ተቋማት በየጊዜው ደም ከኛ ስለሚፈልጉ ይህን ደም እየወሰዳችሁ በአግባቡ ካልተጠቀማችሁት ከፍተኛ መዋለ ነዋ የሚፈስበት። የአንድ ዩኒት ደም ዋጋ ከ45 ዶላር በላይ ነው። አሁን ቴስት ለማድረግና ለማቅረብ የምናወጣው ማለት ነው። ስለዚህ የኤሴንሻል ድራግ ነው፣ ግን ይህንን ድራግ ከወገኖቻችን ያገኘነውን በአግባቡ ለታካሚ ካልሰጠ ነው የምናወጣው የስክሪኒንግ ቴስት የምናወጣው ብለድ ባግ ከደሙ ውጭ ያለው ኮስት ከአርባ አምስት ዶላር በላይ ነው። ከሶስት አመት በፊት ያጠና ነው ጥናት ማለት ነው። ስለዚህ ይህንን እንደ በጣም እንደ ትልቅ የሕክምና ኮምፖነንት በማየት ይህንን ደም በአግባቡ እንድትጠቀሙት፣ በአግባቡ እንድትይዙት፣ በአግባቡ ስቶር እንድታደረጉት፣ በአግባቡ ዲስፔንስ እንድታደረጉት ጥሪያችን እናስተላልፋለን ማለት ነው። ስሜ ጥበቡ ግርማ ይባላል። የኢትዮጵያ ደምና ሕብረ ሕዋስ ባንክ የላቦራቶሪ አገልግሎት መሪ ስራ አስፈጻሚ ነኝ። እንግዲህ ዛሬ እየሰጠን ያለነው ትሬኒንግ የክልል ፎካል ፐርሰን የደም ባንክ ኃላፊዎች ና ከጤና ተቋማት የተወጣጡ የጤና ባለሙያዎችን ነው ይሄ ትሬኒንግ እየተሰጠ ያለው በቲኦቲ ደረጃ ነው ምክንያቱም እነዚህ ባለሙያዎች ከሰለጠኑ በኋላ ወደ የመጡበት ጤና ተቋማት ሲሄዱ ስልጠናውን ካስኬድ እንዲያደረጉ ና በደንብ የደም አጠቃቀም ዙሪያ ላይ የተጠናከረ ስርዓት እንዲኖር ስልጠናውን እንዲሰጡ ለማድረግ የታሰበ ነው እስካሁን ትሬኒንጉን እየሰጠን ነው እንግዲህ ይቀጥላል ይሄ ትሬኒንግ ተቋማትና ወደ ደም ባንኮች ካስኬድ እያደረግን እንሄዳለን። ምክንያቱም እንደ ሀገር ደም አጠቃቀም ስርዓት በደንብ የተጠናከረ እንዲሆን ለማድረግ በዋነኝነት ጤና ተቋማት የደም አጠቃቀም ስርዓታቸው የተጠናከረ መሆን ስላለበት እነዚህ ስልጠናዎች በሚፈለገው ደረጃ እስከ ታች ድረስ ስልጠናዎች መሰጠት ስላለባቸው ከየሆስፒታሉ ከየጤና ጣቢያው በየደም ባንኩ የተመረጡ ሰዎች በቲኦቲ ደረጃ ስልጠናው እየተሰጠ እነሱ ደግሞ ሄደው ስልጠናውን የሚሰጡ ይሆናል ማለት ነው። ተደራሽ ለማድረግና የደም አጠቃቀም ስርዓትን ለማጠናከር እንግዲህ ይሄ ስልጠና በየጤና ተቋማት ሲሰጥ እነዚህ ዛሬ የሰለጠኑ እየሰለጠኑ ያሉ ጤና ባለሙያዎች ሄደው በየመጡበት ጤና ተቋማት ስልጠናውን ሲሰጡ በየጤና ተቋማት የደም አጠቃቀም ስርዓቱ እየተጠናከረ ይሆናል። ሁሉም ባለሙያ የደምን እንዴት መጠቀም እንዳለበት በየዋርዱ እንዴት ደምን ፕሮፐርሊ መጠቀም እንዳለበት ትራንስፖርቴሽኑ ምን እንደሚመስል ስቶሬጁ ምን እንደሚመስል በሚፈለገው ደረጃ የደምና የደም ተዋጽኦን በሚፈለገው ስታንዳርድ መሰረት የማስቀመጥና የመጠቀም ስርዓትን ስለሚያስተምሩ ጥሩ ዌል ስታብሊሽድ የሆነ ስታንዳርድ ላይ እንደርሳለን ብዬ አስባለሁ። ስለዚህ ይሄ ስልጠና በሚቀጥሉት ጊዜያትም በተጠናከረ መልኩ መሰጠት አለበት ብዬ አስባለሁ።